በአንዳንድ ቦታ ችግር እየተፈጠረ ነው። የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሐን ደም እየፈሰሰ ሰው ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንሰሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጸባይ ላይ እንደሚገኝ ለእናንተ ምስውር አይደለም። ለዓለማት ምስውር አይደለም። የእኛ ብቻ ሳይሆን ዓለም ባአጠቃላይ። የሰውነትን ነስን ጠባይ እየተወ ወደ እንሰሳነት ጠባይ እየተለወጠ አይሰሩ እየሰራ እማይገባ እየሰራ እማይጠቅም እየሰራ ለአገር የማይጠቅም ለመንግስት የማይጠቅም ለህዝብ የማይጠቅም ተግባራት እየተከናወነ እናያለን፣ እንሰማለን። ይሄ ደግሞ ለአገር የማይጠቅም ለመንግስት የማይጠቅም ለህዝብም አይጠቅም፣ ለሃይማኖትም አይጠቅም፣ ለእድገትም አይጠቅም። በአጠቃላይ ሴቱ ወንዱ፣ ወጣቱ፣ አዛውንቱ፣ መሪው፣ ተመሪው፣ ወላጆች፣ ልጆች፣ አስተማሪዎች፣ ተማሪዎች፣ በአጠቃላይ በአንድ እጅ ሆነን ልናወግዘው ይገባል። እኛ ክርስትናና እስልምና፣ ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሐን በመግደል በማፈናቀል እንዳልሆነ እምታያወቁ አውቃችኋል። ያልደረሳችሁ ምናልባይ ደግሞ ወደው ደርሷችኋል፣ ታሪኩ ደርሷችኋል። አሁንም ወደዛ ወደ ጠባያችን፣ ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን፣ የበላያችንን ወደ ማክበር፣ ወደ ማዘን፣ የጓደኛችንን መብት ወደ መጠበቅ እንድንመለስ አዘር